ባድ የሆነው ውስብስብ እየሆኑ የሆነ ከሀብታሞች ጋር ከባለ ሀብታሞች ጋር የሰውን ህይወት ምንም ከማያሳስባቸው ምንም የሰውን ህይወት ቦታ ከማይሰጡ ሀብታሞች ጋር ነው የሚያገናኝ። ለምን እንደሆነ አላቅም በቃ የሆነ ከባድ ኬዝ ነው የሚያጋጥመው የንስር አይን። ስለዚህ አሁንም ቢሆን ራስን መጠበቅ አለበት። እንደ በፊቱ ሰውን አምለህ ምን ብለህ የብቻህን መጓዝ የለብህም። ከአንድ ሁለት የሶስት ጥቃት ደርሶ ብህ አይተሃል። ገና የአራተኛ ትጠቃለህ ወይ ለአራተኛ ቦታ ትሰጣቸዋለህ ወይ ክፍተት ትፈጥራለህ የሚል ምንም አይነት ሀሳብ የለኝም እኔ በመጀመሪያ ደረጃ ምክር መሰጥ ነው። ይሄ ኬዝ በጣም ከባድ የሆነ ኬዝ ነው። ራስህን በደንብ በደንብ መጠንቀቅ አለብህ። የሚጠብቀው አላህ ስብሃነሁ ወተዓላ ነው። ግን ሰበብ ማድረስ የመሰለ ነገር የለም። ስለዚህ ይሄ ኬዝ በስርዓት ከጓደኞች ጋር ሰውን አብዝታ ሂደህ ራስህን መጠበቅ አለብ። ከይዙ ምን ደስ መሰላችሁ? ውድ ቤተሰቦች፣ አንድ እናት ነበረች። የሰው ቤት ለፍታ ደክማ ልብስና አጥባ እንጀራ ጋግራ ሁለት ልጆች ነብረዋት እነሱ አሳደገች። አባታቸው በልጅነታቸው ነው የሞተው። ከዛ ያ ጀግና እናታቸውን ያየ ልጅዋን ልክ እንደ እናቱ የተሸከመ የሰው ቤት የተላላከ ጥሩ ሆኖ እናቱን አሳርፎ የሰራ ነበር። በጣም ትሁት በጣም ጥሩ ልጅ ነበር። ከዛ በመሀል እናቱ ታመመች። እናቱ ስታመም ደግሞ አንድ እህት ነው ያለችው። እናቱና እህቱ የሚደግፈው የቤት አስቤዛ ምንም የሚያደርገው እሱ ነው። በየቀን ስለሚሸከም ተሯሩጦ ስለሚሰራ ያሟል ወገቡ ያመው ነበረ። በጣም ትሁት አንገቱ ደፍቶ ነው የሚሄዱ ነው ያሉት። በሆነ አጋጣሚ አንድ ቀን እንደዛ ተሸክሞ የሰራ የተሯሯጠ መንጃ ፈቃድ አወጣ። መንጃ ፈቃድ አውጥቶ ባጭሩ ነው የምነግራቸው አንድ ድርጅት ተቀጥሮ ሹፍርና ተቀጥሮ ሲሰራ ከድርጅቱ ባለቤት ልጅ ጋር ፍቅር ጀምሮ ፍቅር ጀምሮ የሄዱ የፌሄዱ ልጅቷ በጣም አፍቅረዋለች እሱም ወደዳት። ከዛ በኋላ ቤተሰብ ሀብታም ቤተሰብ እናውቃቸዋለን ሁላችንም። ይህ ልጅ አይሆንሽም፣ የድሃ ቤተሰብ ልጅ ነው። እንዴተኛ ቤት ሹፍርና ተቀጥሮ የሰራ ከሱ ጋር ሱ ታፈቅ ያለሽ ማን ብሎ። እሱ ብዙ ጊዜ ማስፈራሪያ ተልኮበታል። ከዛ ቤት ስራ ለቆ እንዲወጣ ተደርገዋል። ግን እሷ አይሆንም እሱ ካላገባው ብላ በመጨረሻ ከቤት እምቢ ብላ ወታ አገባችው አገባችው። ቤት ተከራይተው የኖሩ የኖሩ ቤተሰቦቿ ሀብታም ስለሆኑ ሀብታሞች ለስማቸው እኮ ነው የሚጨነቁት ለነገ ህይወታችን ወይስ ሞት ሳይሆን ለስማችን፣ ስማችን እንዳይጠፋ ብሎ ነው የሚጨነቁት። ለስማቸው ነው የሚጨነቁት እንጂ ፈጣሪ ምን ይለናል ሰው እናስከፋለን ነው አይደለም። የእኛ ስም እንዴት ባልሆነ ነገር ይጠራል ብሎ ነው፣ ለእሱ ነው በቃ በጣም ልፋት ላይ የሚሆኑት። እና በመጨረሻ ሽማግሌ ተልኮ በሰርግ ራሳቸው ደግሰው የእነሱ የእሱ ቤተሰብ ምንም ስለሌላቸው ራሳቸው ደግሰው ተጋቡ። በተጋቡ በአንድ ወር ሶስት ወራቸው እሷም አርግዛ ነበር። በሆነ አጋጣሚ በማይታወቅ ነገር ሞተች ነው ያለችው፣ እህቱ ነው የምትናገረው ነገር። እሱ የሰው ህይወት አጥፍተዋል ተብሎ እስር ቤት ታሰረ። ፖሊሶች ወሰዱት እስከ ስድስት ወር በሙሉ በዋስ ሊወጣ ከልክለውት፣ በሰባት ወሩ ነጻ ነው እሱ ምንም አይነት ንግድ የሰው ህይወት ያጠፋ ነገር የለም ነፃ ነው ብሎ ለቀቁት። ከእስር ቤት ሲወጣ ጊዜ የመጨረሻ ዱሪ ይሆኗል አለች። ቤት ውስጥ ነው ቁጭ ብለው ስራ ማ ስራ፣ ምክንያቱም በጣም የሚወዳት ሚስቱ ነው ያጣ። ጫት ቅማን ምን ይላል በቀ ሶስት አስሶችም ነው ይዞ ቤት ይገባል ብላ ነው የተናገረችው። እናቱን ብታይወት የላ ያረቢ የላ ስባኖት አላፊ ያርጋት እናቱን አላ ስባኖት አላፊ ያርጋት አልቅሳ አስለቀሰችኝ። እናት ምንም አትሆን እንኳን እኛ የንስር አይን እንዴት እንደሆነ ወሬ በሆኑ ሲሰማ አልቅሳ አልቅሳ ስታየው አልጋ ላይ እንደዛ ወጥቃ ሲያየት በጣም ነው የተከፋው። ለእናቱ ምን አይነት ክብር እንዳለው እናውቃለን። እንደዛ የሆነ የሆነ የሆነ የእናታቸው ጓደኛ ልጅ እነሱ ቤት ትመጣለች ማለት ከእህቷ ከእህቱ ጓደኛ ፈጥራ እዛ ቤት ትመጣለች፣ ቤት ትጠርጋለች። ምክንያቱም እሱም እስር ቤት ከገባ በኋላ እናቷም እንደዚያ ስለሆነች እሷ ነው የተራሮጠችው፣ እናቷ ምትካድማው ምግብ ምትገዛው ምናምን ምናምን ነው የነበረው። ከዛ እሷ መታ ቤት ጠርጋለች፣ ልጅቷ ስራ ስትሄድ ጊዜ ምናምን ልብስ ታጥባለች፣ ምናምን ከዛ በኋላ ተቀራረቡ። ከእናቴና ከእኔ ምንም አያወራው ወሬ ከልጅቷ ጋር ያወራላለች። ከዛ ከጎረቤት ልጅ ጋር እንደዛ እያሉ ፍቅር ውስጥ ገቡ፣ ፍቅር ውስጡ ገቡ ሽማግሌ ሳይለክ ምናምን ቤት ተከራይተው አንድ ቦታ የኖሩ። እሱም ከዛ ከሱሳሱት ወጣ ወጣችኋል። በጣም ጥሩ ልጅ ሆና ነው የቀረበችው ነው ያለችው። ከሱሳሱት ወጣ ስራ ጀመረ ጥሩ ስራ። የስራ ቤቱም እሷም ያስተዳድራታል፣ የእኛም አስቤዛ ያደርግልናል። በመጨረሻ ደግሞ ፊልድ መውጣት ጀመረ። ጥሩ ስራ አግኝቶ ፊልድ መውጣት ጀመረ። በሶስት ወር ምናምን ምናምን ይወጣል። አሪፍ ስራ ነው የሚያገኘው። ፊልድ ሲወጣ ለሶስት ወር ለሁለት ወር ነው የሚወጣው። ይደውላል፣ ለእኛ ብር ይልካል፣ ለእሷ ምናምን ከዛ ከቀን አንድ ጊዜ ፊል በወጣበት በዛው ጠፋ። ጠፋ አይደውልም ቀረ ስድስት ወር ሆኖታል። ከዛ እኛም ስንደውል አናገኘውም። ሂደን ስንጠይቃት ፊል ወቶ ነው ይመጣል ትነላለች። ወንድማችን ጠፍተዋል። መጀመሪያ በሚስቱ በሞት ተጠርጥሮ ታሰረ። ከዛ ነጻ ብኖር ነው ተብሎ ሲለቀቅ ከቺ ልጅ ጋር ተገናኙ። ፍቅር ግን ከጀመሩ በኋላ ጥሩ ከዛ ሱስ ሁሉ ወቶ፣ እናቱ ያለቀሰች ነው የተናገረችው። በጣም ይሰድበኛል ትሁት የሆነ ልጅ ይሰድበኛል። እሱ ሰውስ በጣም መጠላቸው ሱሳ ሱሮች ይዞ ነው የሚመጣው ነው ያለችው። ከዛ ፊልድ ወጥቶ በዛው ቀረ። ምንድን ነው ስትባል፣ ይደውላል እሱ በተመቸው ሰዓት ነው የሚደውለው፣ ይመጣል ምናምን ነው የምትለው። ከዛ በትንሽ ጊዜ ስከታተላት አለች፣ እህቱ ናት የምትናገረው። ይህ በሆኑ ስከታተላት፣ እሷ ቤት ቀይራለች፣ ከነሱ ሰፈር ወታ አንድ ሙሉ ግቢ ተከራይታ፣ እሱ ምን የመሰለ ሱቅ ከፍታ፣ ምን የመሰለ መኪና ይዛ አንድ የተባለ ሀብታም ሆነች። እናቱ የእሷ እናት እና የእኔ እናት አብሮን የሰው ቤት ልብስ የሚያጥቡ ነበሩ አብሮን የሰው ቤት እንጀራ የሚጋግሩት ነበረው። ቤተሰቦቿ ጎረቤት ናቸው፣ ሁሉ ነገር እናውቃለን። እንዴት በሶስት ወር ውስጥ ይሄ ሀብት በሙሉ እንዴት ይመጣል? ስለዚህ የወንድሜ መጥፋት እሷ እጅ አለበት። ከዛ ዝም ብዬ እስኬች ልጅ እንዴት ነው ይሄ በሶስት ወር ውስጥ ይህን ያህል ሀብት እንዴት መጣ? ሱቅ እንዴት ከፈተች? መኪና እንዴት ገዛች? ቤትስ እንዴት ልጥቀ ይቻለች? ከሰፈራችን እንዴት ሆታ ሌላ ቦታ ትልቅ ልትከራይ ይቻለች? ብ ስከታተላት የመጀመሪያ የወንድማቸው የመጀመሪያ የሞተች ሚስቱ እህት እስከ እሷ ጋ ጓደኛ ሆኖ እዛ ቤት ትመጣለችለች። በጣም አሪፍ የተባለ በውድ ብር የሚገዛ መኪና ግቢዋ በሩዋ ላይ ይቆማል። ከዛ ዝንብ ስከታተል የመጀመሪያ ባለቤቱ እህት እሷ ጋር ትገባለች። ስለዚህ ይሄ ሁለተኛ ሚስቱ ማለት የመጀመሪያ ሚስቱ ቤተሰቦች እና የሁለተኛ ሚስቱ ይሆን የሚገናኙት ነገር አለ። ይሄ ወንድማቸው በመጥፋት እሷ እጅ አለበት። ስለዚህ ጉዳዩ ይሄ ነው። በደንብ ማስረዳት ባልችልም ጉዳዩ ይሄ ነው። ከጭንቆቱ ግን አሁን ሌላ ጭንቅ ውስጥ እንዲገባ ነው የተደረገው። በተለይ እናቱ በጣም ሊያሳዘነችኝ፣ እንደዚህ ስታለቅስ፣ እንደዚህ ስትሆን ጊዜ ለዛውም ለእናቱ ጓደኛ ሆና በምን አይነት እንዴት እንደምትጨክንባት አላውቅም። ልጅቷ ጓደኛዋ ናት። እናቱ ደግሞ የእናቷ ጓደኛ ናት። እንዴት ሊጨክን ለብር ብላ እንዴት ባለው አሳልፋ ትሰጣለች? ስለዚህ ጉዳዩ ይሄ ነው። ለንስር አይን ራስህን መጠበቅ አለብህ። ይሄ ነገር ኬዙ በጣም ከባድ ስለሆነ ምክንያቱም እነሱ ብር ሰጥተዋት ነው ይህ ጉዳይ እንድሰራ ያደረገችው። ራስህን ጠብቅ ነው የምልህ ወንድማ